በስማም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰው የዳነው እንዴት ነው? በዳኛችን ድህነታችን የተገኘ ነው። በእኛ ስራ መልካምነት አይደለም። እግዚአብሔር የሰውን ልጅም ከሞት ወደ ህይወት ያሸጋግር እርሱ እርሱ የሚያስደስትና እንዲያ እንዲያደርግለትም የሚያበቃ የተቀደሰ ህይወት ስለነበረው አይደለም። በኦርቶዶክሳዊ አስተምሮ ሰው የዳነው በእግዚአብሔር ቸርነት ጸጋ ነው። የሰው ድህነት የእግዚአብሔር የቸርነቱ ስጦታ ለሰው ያለው የማይለወጥ ፍቅር ውጤትና መገለጫ ነው። የእኛን የቀደመ ሁኔታና እግዚአብሔር እንዴት እንዳንዳንን እንዳዳንን ሐዋርያው ግልጽ በሆነ ሁኔታ እንዲህ ሲል አስተምሯል። እኛ ሁላችን ደግሞ የስጋችንን የልብሳችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖርን ነበረ እንደሌሎቹ ደግሞ ከፍጥረታቶች የቁጣ ልጆችም ነበርን። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በደላችንን ሙታንንም እንኳን ቢሆን ጊዜ ከክርስቶስ ጊዜ ከክርስቶስ ጋራ ህይወትን የሰጠን በጸጋ ድነታችንና በሚመጡ ዘመናትም በክርስትና ኢየሱስ ስለ እኛ ባለው ቸርነት ከሁሉም የሚበልጠውን ጸጋውን ባለጠግነትን ያሳይ ዘንድም ከእርሱ ጋር አስነሳን በክርስቶስም ኢየሱስ በሰማይተም ስፍራ ከእርሱም ጋራ አስቀመጠን። ኤፊጦስ ምዕራፍ ሁለት ከቁጥር ሶስት እስከ ቁጥር ስምንት ሰው ሁሉ በአዳም በደል ምክንያት የቁጣ ልጅም ነበር ነበር ሁሉም በኃጢአት በኃጢአት ምክንያትም የሞት ነበረ። ሮሜ ምዕራፍ ስምንት ከቁጥር አስር። አሁንም ይሄው ሐዋርያው ስለዚህ ጉዳይ ሲናገር ለደቀ መዛሙርቱ ለቲቶን በላከው መልእክትም እንዲህ አለ፣ እኛ ደግሞ አስቀድመንም የማናስተውለው ነበርና የማንታዘዘው የምንስት፣ ለምኞታችንን ለልዩ ልዩ ተድላ እንደ ባሪያዎቹ የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን ነገር ግን የመድኃኒታችን የእግዚአብሔር ቸርነት የሰውን መውደድም በተገለጠ ጊዜ እንደ ምሕረቱ መጠንም ለአዲስ ልደቱ የሚሆነውን ጥምቀትና በመንፈስም መታደስንም አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ስላላደረገው በጽድቅም ስለነበረው ስራ አይደለም። ቲቶን ምዕራፍ ሶስት ከቁጥር ሶስት እስከ ቁጥር አምስት ጌታችን መድኃኒታችን እግዚአብሔር ሰውን የወደደውና ያዳነው እንዲሁ በአባታዊ ፍቅሩ መሆኑን ሲገለጽ በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁንም እስኪሰጠን ድረስን ዓለሙንም ሰውንም እንዲሁም ወልዷልና አለ ዮሐንስ። ዮሐንስ ምዕራፍ ሶስት ቁጥር አስራ ስድስት የወደደን እንዲሁ በቸርነቱ እንጂ እንዲወደን የሚያደርግ መልካም ስራ ስላልነበረን ወይም እኛ ስለ ወደድን አይደለም። ሰውማ በራሱ በራሱ ጥፋትም ከአምላኩ በፊትም የኮበለለ ነበረ። ጌታችን በጠፋው በግ ምሳሌ እንደተናገረው የጠፋውን አዳምን የሰውን ልጅንም በሙሉ ይፈልግና ወደ ቀደሞ ክብሩም ይመልሰው ዘንድም ከሁለንተናዊ ወንበሩ ወርዶ የፈለገውንም ባገኘው ጊዜ ስለፈለገም በደከመው ድካምም ሳይቆጣ ሳይገርፍም በእርግጥ በእግርህም ሂድ ሳይለው የማገኘቱን ተደስቶ የጫንቃው ላይም ተሸከበው የጠፋውን ልጁን ምሳሌ እንደተናገረ ያጠፋውን ጥፋትንና የበደለውን በደል ሳያስብም፣ አዘነለት። በፍጹምም ፍቅር የተቀበለውንም የሰብአቱን በማዕረግ በማዕረግ የራሱን ቅዱስ ሥጋውንም በመቆረስና ክቡር ደሙን በማፍሰስ በዓለም አደረገለት። ይህንን ልጄ ሞተው ነበርና ደግሞም ሕይወት ሆኗል፣ ጠፍቶም ነበረ፣ ተገንቷል ደስ እንዲለንም ፍስሃ እንድናደርግም ይገባናል፣ አለ ሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ ቁጥር 32። ቅዱስ ጳውሎስም ይህንን ሲገልጽም ሲገልጽም እናንንተም ነውርንና ነቀፋም የሌላችሁና ቅዱሳን አድርጎ በእርሱም ፊትም ያቀረበው ዘንድም በፊቱ የተለያያችሁ ክፉ ስራውንም በማድረግ በአሳባችሁ ጠላቶችንም የነበራችሁትም የነበራችሁትን አሁን በስጋ የሰውነት በሞትም በኩልም አስታረቃችሁ አለ። ይህንን ሁሉ አጠቃላይ ወሰብኦ ንእዘ ጽሩይ ንህነ ለእግዚአብሔር ተሳሃለነ በሞተ ወልዶ እግዚአብሔር ጠላቶቹን ሳለን በልጁም ሞትም ታረቀን አለ ሮሜ ምዕራፍ አምስት ከቁጥር አስር ሐዋርያው ቅዱስ ጴጥሮስም እርሱ ራሱ በስጋውም ኃጢአታችንን በእንጨትም ላይም ተሸከመን በመገረፍም ቁስሉንም ተፈውሳችሁ በማለትም የዳነውም ክርስቶስ በቸርነቱ በተቀበለውም ሕመማትንና መከራ መሆኑን ይናገራል። ጴጥሮስ ምራፍ ሁለት ከቁጥር ሃያ አራት ወንጌላዊ ቅዱስ ዮሐንስም እንዲህ ይላል። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱም በኩል በሕይወት እንኖር ዘንድም እግዚአብሔርም አንድ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደ ወደደ ስለ ኃጢአታችንም ማስተሰየር ይሆን ዘንድም ልጁን እንደላከው እንጂ እኛ እግዚአብሔር እንደወደደነው አይደለም አንደኛ ዮሐንስ ምዕራፍ ቁጥር አራት እስከ ከቁጥር ዘጠኝ ምዕራፍ አራት ከቁጥር ዘጠኝ እስከ ቁጥር አስር የቀደመውንና የሞተውን የሰውን ልጅም ያዳነ እግዚአብሔር ቸር እንጂ እርሱ ስራ አይደለም ሰው በስራው ብቻ የሚጸድቅ ቢሆን ኑሮ በብሉይም ኪዳን የነበሩ ደጋግ አባቶችም ለመዳን ክርስቶስ ባላ ስፈለጋቸው ነበረ። ነገር ግን ምንም እንኳን በደጋግም ስራቸው በኃጢአትንም ላይም የሚደርሰውን መከራ ሙሉ በሙሉ ባይ ባይደርስባቸውም ኢየሱስ ክርስቶስ ስጋውን ቆርሶ ደሙንም አፍሶ በአዳም በደልም ምክንያትም የተዘጋጀውን ገነት እስኪከፈትም ድረስም ከሲኦል መውጣትና ወደ ገነት መግባት አልቻሉም። በኃጢአት ምክንያት ከመጣቱ ፈኸዳ አንዷንም ፈቀቅ ማድረግ ያዳነን ፈቀቅ ማድረግ አልቻልንም። ስለዚህም እኛ ያዳነንን የክርስቶስ ቸርነት እንጂ ስራችን አይደለም ማለት ነው። እንደ ስራችንማ ቢሆን እግዚአብሔር ሰው ሆኖ ኃጢአትንም ኃጢአትንም ለሆነውም ለእኛ መከራ ይቀበል ዘንድም የሚያበቃው የትኛው ሥራችን ነበረ? በእኛ ሥራ ቢሆን ኑሮ እንኳን ይህን ሁሉ ቸርነት ሊደረግልን ቀርቶ ከተደረገልንም ቸርነት አንዷንም እንኳን ባላገኘን ነበረ። የእግዚአብሔር ስጦታ ዋጋ የሚገዛ አይደለም። በኃጢአትም ድካም ሳለን በቸርነቱ የወደደን ያዳነን መሆኑን በማድነቅም ሐዋርያው እንዲህ ይላል፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስም ስለ ኃጢአተኞችም ሞቷልና ስለ ጻድቅም የሚሞተውና በጭንቅም ይገኛል ስለ ቸርነቱ። ሰው ግን ሲሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሙቷልና እግዚአብሔር ለእኛ ያለውንም ያለውንና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳናል ሮሜ ምዕራፍ አምስት ከቁጥር ስድስት እስከ ቁጥር ዘጠኝ ቅዱስ ቅዱስ ጳውሎስን በሚባል አንድ ገለጸ እኛ ጻድቃን የሆንን ክርስቶስ ቢሞትልን ኑሮ ምናልባት ብዙም ላይደነቅ ይችላል ይሆናል። ምክንያቱም ለጻድቅ ሰው ተላልፎ የሚሞተው ምናልባት ይገኝ ይሆናል። ይገኝ ይሆናልና ነው። ነገር ግን ኃጢአተኞች ሳለን ስለ እኛ መሞቱን እግዚአብሔር ለእኛ ያለውን ፍጹም ፍቅር፣ የቸርነት ገናና ያስረዳል። ለምሳሌ ለሞት የሚያበቃ ወንጀል ሰርቶ ሞተ፣ ተፈረደበት ኃጢአተኞች ሰው ኃጢአተኛው ሰው እኔ እሞትለታለው ብሎ ራሱን አሳልፎ የሚሰጥ ማን ነው ክርስቶስ ለእኛ ያደረገው ይህንን የተፈረደብንን የሞት ሰዎችንም ሳለን በፍጹም ፍቅሩ ስለኛ ራሱን ቤዛ አድርጎ ሰጠን ሞተልን በሞቱም ከሞትም አዳነን ህይወትንም ሰጠን። ይህ የእርሱ የጸጋ ስጦታ ብቻ ነው። ኢሳያስ ምዕራፍ 53 ከቁጥር ከቁጥር አራት እስከ ቁጥር ስድስት። ይህ ሁሉ ቸርነት ያደረገ የሞት ሰዎች ሳለንም የማይነገር የፍቅር ህይወትን የሰጠን አምላካችን እግዚአብሔር ይክበር ይመስገን ይሁን። ወስብሃት ለእግዚአብሔር። ወለ ወለ አዲቱ ድንግል ወለ መስቀሉ ክቡር ይቆየን። ሰው ለመዳን ምን ያስፈልጋል? ሰው ያዳነው የእግዚአብሔር ጸጋ መሆኑ ተገልጿል። ነገር ግን ይህንን መዳንም ለፈጸመና በተሰጠውም የመዳን አገልግሎት ተጠቃሚ ለሆነ ከእያን እንዳንዱ ሰው የሚጠበቅ ነገር አለ። ሐዋርያው እግዚአብሔር የማዳን ነገር ሲገልጽ እኛን በእርሱ ሆነን እግዚአብሔር ጽድቅ እነሆን ዘንድም ኃጢአተኛ ያላወቀውን እርሱ ስለ እኛ ኃጢአትም አደረገው በማለትም ንጹሕ ባህሪ የሆነው ክርስቶስ ስለኛ እኛ ኃጢአት ኃጣአን ተብሎ መከራ በመቀበል የእኛን ኃጢአትም መወገብ መወገዱን፣ እና በእርሱም ኃጢአት መባል እኛ የእግዚአብሔር ጽድቅ መሆናችን ገለጸ። በመቀጠልም እንዲህ አለ፦ አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞም ደግሞም እንላለን ሁለተኛ ቆሮንጦስ ምራፍ አምስት ከቁጥር 21። ይህ ማለት እግዚአብሔር ያደረገልንን የማዳን ጸጋ ለመቀበልም የእኛ የሚጠበቀውንም ምንም እንኳን የምናደርገው ነገር ለጸጋው ምንም የማይመጥንም እዚህ ግባ የሚባል ባይሆንም ነገር ሳይናገር ነገር ሳይናገር እንዳንቀር ነው። ይህንን እያንዳንዳችን ማድረግ ያለብን የራሳችን ድርሻ ያለ መሆኑንም በግልጽ የሚያስገነዝበን ነው። ከእርሱም የሚጠበቀው ለማይፈጽም ሰው የእግዚአብሔር ሰውን ማዳን ብቻ በራሱ ተጠቃሚ አያደርገውም። አንድ ሰው ለመዳን የሚከተሉትን መፈጸም ይኖርበታል። አንደኛ፣ እግዚአብሔር ሰው ለማዳን በፈቃዱ ያደረገውን ነገር ሁሉ ማመንና መቀበል፣ እምነት ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቶስ ሰው ሆኖ መወለዱን ጀምሮ ለሰው ሲልም ያደረገውን መጠመጥ መጠመቁን ዞሮ ማስተማሩን ያስተማረውንም ቃል ትዕዛዛትም ማንንም መከራ መቀበል በመጨረሻም በራሱ ፍቃድ የእኛን ለእኛ ሲል መሞቱን መቀበሉንና በሶስተኛው መቀበሩንና በሶስተኛው ቀን መነሳቱንና በአርባኛው ቀን ወደ ቀደመ ክብሩ ማድረጉን አጠቃላይ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምታምነውን ሁሉ በፍጹም ልብ ማመን ያስፈልጋል። እግዚአብሔርን ለማዳኑ ያደረገው ልዩ ልዩ ቸርነት፣ እናምነው ዘንድም የገለጠውንም እውነት የማያምን ሰው ሊድን አይችልም። እግዚአብሔር ያደረገውን ቸርነት የፈጸመውን ድህነት ለማያምን ሰው ለእርሱ ልክ የሰው ድህንነት እንዳልተፈጸመ ገና እንዳልዳነ እንዳልዳነ ይሆንበታል። ይህ ማለት በኢየሱስ ክርስቶስ የማርያምን ሰው አሁን የማያምን ሰው አሁን እንኖርበት ያለውን ዘመን ዘመነ ወንጌል ዓመተ ምሕረት ቢሆንም እርሱ ግን በዘመነ ኦሪትም በዓመተ ፍዳ እንደነበሩ ሰዎች ይሆናል ማለት ነው። በእርግጥም እንዲያውም በዚህም ዘመን ወደፊትም በዘመነ ወንጌል የሚሆነውን በእምነትም አሻግረውም ያዩና በተስ በተስፋ የጠበቁ ደጋግ አበው ደጋግ አበው ነበሩ። ከዘመን ሳይደርሱ እንደደረሱ ሆነው ስጋዊ ከፊታቸው ግልጽ ብሎ እየታያቸው እለቱ እንደተፈጸመ እያደረጉ ትንቢት የተናገሩ ነቢያት ነበሩ። አሁን በዘመኑ ወንጌል በዓመተ ምሕረትም እየኖረ የማያምን ኢ አማኝ ሰው ግን ከዘመነ ብሉይ እንደነበሩትም አህዛብ ያለ ነው። ወንጌላዊ ቅዱስ ዮሐንስ በኢየሱስ ክርስቶስ ያላመነ ሰው ምንም እንደሚገጥመው ሲናገር በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትንም አያይም ያለው ለዚህ ነው። ዮሐንስ ራእይ ምዕራፍ ሶስት ከቁጥር ሰላሳ ስድስት ጌታችን በቅዱስ ቃሉ እውነት እውነት እላችኋ አለው ቃሌ የሚሰማ የላከኝንም የሚያምን የዘላለም ህይወት አለው ከሞትም ወደ ህይወት ተሻገረ እንጂ ወደ ፍርድም አይመጣም፣ በማለትም ማመን የህይወት መንገድ መሆኑንም አስተምሯል። ዮሐንስ ራይ ምዕራፍ አምስት ከቁጥር 24። እንዲሁም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁንም እስኪሰጠን ድረስም ዓለሙን እንዲሁ ወዷልና። በእርሱም የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጁ ስምም ስላመነ አሁን ተፈርዶበታል ስላላመነ አሁን ተፈርዶበታል። በእርሱም ማመን የድህንነት መሰረት ቢሆንም፣ አለማመን ደግሞ ፍርድንና ሞትን መንገድን መሆኑን ግልጽ ባለው ቃለም አስረዳ። ዮሐንስ ራይ ምዕራፍ 3 ከቁጥር 18፣ ዮሐንስ ራይ ምዕራፍ 4 ከቁጥር 5፣ ዮሐንስ ራይ ከቁጥር 5 እስከ ቁጥር 10። ጌታችን የሰጠውንም ቃል ሰጥቷችኋልና እነርሱንም ተቀበሉ፣ ከአንተም ዘንድ እንደወጣ በእውነትም አውቀው አንተም እንደላከው አመኑ፣ በማለት እምነት እርሱ የነገረንን ቃል መቀበልና ማመን መሆኑን ተነግሯል። ዮሐንስ ራዕይ ከምዕራፍ 17 ከቁጥር 8 በአጠቃላይ እግዚአብሔር እርሱን ማወቅ የምንችልበት መጠን እናውቅና እናምን ዘንድም ወደ እውነተኛ ይመራን ዘንድም በቅዱስ መጽሐፍቱም የገለጠውንም እውነት መቀበልና ማመን ለድህንነት የግድ ነው። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። ወደ እግዚአብሔር የሚያደርሰን እግዚአብሔር እንዳለ እንዳለ የሚፈልጉ ዋጋ እንዲሰጥ እንዲሰጥ እንዲሰጥ ያምን ዘንድም ያስፈልጋል እንደተባለ፣ ዕብ ከምዕራፍ አስራ አንድ ከቁጥር ስድስት ሃይማኖት የደህንነት መሰረት ነው። ቤት ያለ መሰረት ሊቆም እንደማይችል በአየር ላይም ህንፃ መገንባት እንደማይቻል ሁሉ የዘላለማዊ ደህንነት መሰረት ሃይማኖት ነው። ለመዳን አንድ አምላክ የሆነውን በአንድነቱ ውስጥም ልዩ ሶስት ያለውን የህይወት ባህሪ ባህሪ የእግዚአብሔር ህልውና ፈጣንነቱ አዳኝነቱን ማመን፣ የእግዚአብሔር ወልድን ስጋዊ መሞቱን ተዋህዶ ትንሣኤውን ማመን ለመዳን ሊታለፍ የማይቻል ቁልፎች ናቸውና። ወደ ቤተሰቦች ቀጣይን ክፍል ይዤላችሁ እመጣለሁ። ሰውዬው ያቋርጠኝ ነው ማለት ነው። ቻናላችን አዲስ ከሆናችሁ ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።